ደግሞ ሁለቴ ሙድ ያሽብኝ ና ሰል እየጨፈርሽ ምናምን ቪዲዮ ከሰዎች ጋር ምናምን ምንም ሙድ እያያዝኩ አደለም። እግዚአብሔር እዛ አዳማ ሄጄ ነበረ። ታዲያ ቪዲዮ እንዴት መጣ? ከዛ በኋላ ወይ በዛም ቀን የተለቀቀ ወይ ቀድሜ ወይ ደግሞ እኔ ከዛ እኔ እንደ የሰራሁት ቪዲዮን አስተውስም ግን፣ ቀድሜ ወይም ደግሞ በኋላ ላይ ነው ይሆናል፣ ወይ ደግሞ ተቀድሞ የተቀረጸ ይሆናል። አንተ መረዳት ስላልፈለክ እንጂ መረዳት ስለሚኖር አይደል ነገር ነገር ሲታት ሰርተሻል አይደል ሰራሽም፣ እኮ ነገርኩኝ እኮ እኔ እኮ ሪዝን አለኝ። ካለ ምክንያት እንደዛ አይደለም ካለ ምክንያት አይደለም ያደረኩትኝ ምናም ነገር ቢያለው፣ እሺ በምክንያት ከሆነ እኮ ሰው እኮ ያጠፋላ

እኔ ሰው ብሎክ በቃ በጣም እንዴ ልበልሽ። እርግጥ ነው እዚህ ቲክቶክ ላይ ኮሜንት ላይ በጣም አህያ ሰው ስላለ አንዳንዱ የሚጽፈው ነገር በጣም ስለሚያስጠላ ብሎክ አረጋለሁ። ግን ማቀውም ሰው ብሎክ አላረግም። ኢንስታግራም ላይ ሁል ሰው ነው ያለው። ኢንስታግራም ላይ ብሎክ አላረግም። ኢንስታግራም ዘጋብኝ፣ ፌስቡኬ እና ኢንስታዬን ሲዘጋብኝ ሌላ አዲስ ከፍቼ ከዛም በኋላ ግን በደንብ ብትፈልጊ ኖሮ እኔ ሪች ማድረግ አይከብድሽም ነበር

አሁን ከዝኖች ቤት ነኝ። ግን ምኖሮ ነው ነበርኩ። አዳማንሽ? እዚሁ እዚያው አካባቢ አሁን ከዝኖች ሰፈር ነኝ። ከዝኖች ቤት ነኝ። አገባሽ? ወለድ? አልወለድኩም። ወለድ ካንተ ማን አደርሰው? ማን አቅምሰው? በቃ እኔም አልወለድኩም፣ አላገባውም

ማነው እኛ ድሮይማ ሂስትሪ ስንማር ተገርፈን ነው ሆሜርን ያወቅነው። ሆሜር የግሪክ ጸሐፊ ነው፣ አይነ ስውር ነው ምናምን። ለምሳሌ ትሮይን ምናምን የጻፈው እሱ ነው። ትሮይን ስለ ትሮይ ታውቂያለሽ? የብራድ ፒት ፊልም አላየሽም? የግሪክ ምናምን የፈረስ ሸውደዋቸው ከተማቸው ላይ ጣዖቶች፣ ፈረሶች ፈረስ ላኩል ምናምን ብለው ፈረሱ ሰው ታጭቆ ነበር። ወደ ከተማው ያስገቡት ማታ ላይ ተነስተው ሁሉ ገደሏቸው ምናምን የሚል ታሪክ ማይምናለቅም ግን አየዋለሁ። እስኪ የድሮ ፊልም ነው። እሺ ይሁን፣ ችግር የለም። ግን እሱን ይመስላል ሆኖ በዚህ ገባ ነው። ደሞ ሰሞኑ አዎ፣ ዛሬ ተናድጃለሁ። በእናትሽ ሊቨርፑል ተሸንፎ ለመዝናናት እና ለመረጋጋት ነበር የገባሁት። ኳስ ተሸነፍን፣ ዋንጫ አጣል፣ ሊቨርፑል ተሸነፍን እና እየደበረኝ የገባሁት ዝም ብለህ ብትተኛ ነው እኮ የሚሻለው የነበረው እየደበረ የነበረ የገባሁት ወተት ወተት ያላት ሴት እየፈለኩ ነበረ። ላገኝ አልቻልኩም። ዘንድሮ ምን እንደሆነ እንጃ። እባክህ ጾም ስለሆነ ነው። ደህና ነሽ ግን? ሁሉ ሰራ ምሬ ነው። ጋይስ ምላችሁ ችልጅ ድሮ ወዳት ነበር። እግዚአብሔር በጣም ነበር የምውዳት፣ ማለት ነው። ስምሽ ስመኝ ገብሩ፣ ምድን ነበር ሌልሽ የነበረው? በቃሽ፣ ይመችሽ። ግን አዝኝብሻለሁ፣ ይምር። አንድ የሚወድሽም ሰው ነው ያጣሽው። ግን በጣም ገንፎ በቡላ ጋብዥኝ እስቲ